እሺ ከሙን በፍሬው አሳይ ጋራችን ይላችሁ፣ መጠጫ አለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የጀማዓቱ ኸይር፣ እንዴት ናችሁ? ልናችሁ ያላችሁ ወይ አለን አለን አለን። በላይክ እና በሼር አበረታቱ እየተጣበረን፣ ደግሞ ለበለጠው ነው ሞራል ኖሮ ይመጣለው ማለት ነው። ከሙን የተፈጨው ደግሞ ይሄንን ይመስላል። እስቲ ቆይ ይሄን እንዴት እንደሚታይራ በጣም ፀሐይ ስለሆነ እዚህ ጋር፣ እስቲ ቆይ እዚያ ጋር ልሄድና ላሳያችሁ። እና ከምኑ በፍሬው ይሄን ይመስላል። አያችሁት? በፍሬዋ ከፈቸውት በኋላ ማለት ነው። እና ላይክ አትርሱ፣ ሼር አትርሱ። እኔ በበኩሌ ምንም ነገር እንትን የለኝ ማጥለም ነገር ግን የሰራሁት ነገር ሰው ሲወድልኝ፣ ሰው ሲያበረታታኝ፣ ላይክ ሲያደርግልኝ ለበለጠ ደግሞ እኔ ዝግጁ ሆኜ እመጣለሁ ማለት ነው። እዚህ ጋር ደግሞ ያለኝ ነገር ልንገራችሁ፣ ከሙኑ በፍሬው ላሳያችሁ። በነገራችን ላይ የተለያየ ነው ያለ። ያኔ ጠቆር የሚል ይላል፣ እንደገና እንደ አረንጓዴ የሚሄድ አሁን እንደዚህ ሲያቀርበው አረንጓዴ ነው የሚመስለው፣ ነገር ግን ጠቆር ይላል ማለት ነው እና በነገራችን ላይ አብዛኞቻችን የምትጠይቁን ጥያቄ ልንገራችሁ። እኔ ማለት ነው አንደኛ ነገር ውድ እህቶቼ እኔ የተፈጨ ተጠቅሜም አላውቅም ከበቃ ለሚመጣው ሴት ስጠይቃት ማለት ነው። እንዳጋጣሚ የተቀላቀለ እንትን ሊኖርበት ይችላል። ይሄ ቅመማ ቅመም፣ ይሄ ግርፋዎች ግርፋ ቢኖርበት ችግር የለውም አትልም። ግን ሌላ ያው ቅመም አይደል ሱቅ ላይ ቅመም ተብሎ ስለሚሸጥ እዛ ላይ እንትን ላይታጣበት ቅመም ላይታጠበት ይችላል። እና ውድ እህቶች ተጠንቅቁ ለማለት ያክል ነው። ምክንያቱም እራሳቸው አደጋ ላይ እንዳጥሉ ማለት ነው። እና ደግሞ እሽጉ ነው የሚያመጡ ለምትሉ እሽጉ አታምጡልኝ፣ ፍሬው በሯቸው ሀቡ በላቸው ከሙን ሀብ ጅቡሊ፣ በቃ እንደዚህ ነው ማለት ያለባቸው እንጂ እናንተ የተፈጨው ተጠቅማችሁ መጨረሻችሁ። አንዷ ወላህ እያዞረኝ ነው አለችኝ። እንትን ነው እሽጉን የተጠቀመችው እና መክሳት ከስታለች። ነገር ግን እሽጉ ነው የተጠቀመች ያለችው። እሽጉ ደግሞ የተለያየ ቅመማ ቅመም ሊኖረው ስለሚችል እኔ እመክራችኋለሁ፣ እሽጉ ሲያትጠቃ ተጠቀሙ። በተቻላችሁ ፍሬው ያምጡላችሁ እና ፍሬው ፍሬው እንዴት እንደምታደረጉት ልንገራቸው አሁን። ፍሬ ይሄ እዚህ እንትን ይሄ ጎመን ዘር ምንድን ነው የሚባለው ማለት ነው። ማሟሻ የምጠን ማማሻ ድረስ አለው እና እሱ ምልቅም እንዳትረሱ። አለበለዚያ ደግሞ መጥቀሙ ከሰለቻችሁ፣ ምን ታደርጋላችሁ? ጠብ ታደርጉ እና ታጠጡት አለባት። ካጠጣችሁት በኋላ ደግሞ አያችሁት፣ ይሄ ጎመን ዘነት ምናምን የሚባለው እዚህ ጋር ራሱ ሳይኖር አይቀርም። እስቲ ቆይ ላሳያችሁ፣ ነው የት ሄደ ነበረ? ግን እስቲ ግን ነበረ አለ አይቼው ነበረ እና አለው፣ ብቻ አለው። ልሙሀን ይህን ሳታጥቡ እንደተጠቀሙት ማለት ነው እና የተፈጨው በሰሞኑ የፈጨሁት ነው እና እና ምን ታደርጋላችሁ፣ ያው አሰራሩ እርግጠኛ ታውቁታላችሁ ማለት ነው። አሰራሩ ከፈለጋችሁ አንድ ተክታካችሁ መጠቀም ትችላላችሁ በፍሬው እና በሎሚ። አለበለዚያ ደግሞ አፍልታችሁ፣ ውሃውን አፍልታችሁ፣ ከሙን የተፈጨ ከሙን አንድ መላጊያ ወስዳችሁ፣ ኮብ ላይ አድርጋችሁ፣ ሌሞን አድርጋችሁ መጠጣት ትችላላችሁ። የተፈጨው ደግሞ የተፈጨው እሳት ላይ ታደርጉ እና የአንድ ማንገት ታደርጋላችሁ፣ ሎሚ ታደርጋላችሁ፣ ጣሊያን ትጎታላችሁ። ለስንት ደቂቃ? ለሁለት ወይም እስከ ሶስት ደቂቃ ባለው መሰረት ማለት ነውና፣ በሶስት አይነት መንገድ ወይም በአራት አይነት መንገድ መጠቀም ትችላላችሁ እናንተ። እኔ ደስ ባለኝ በኩል ነው የምጠቀመውን፣ ነገር ግን ለውጡ ያው ነው። ገባችሁ አይደል? ወይም ስላንተ ከተኩት የሚለወጥ ነገር የለም። ወይም ባዶ ስለተጣት የሚለወጥ ነገር የለም። እኩል እኩል ነው። ከሙን ከሙን ነው። አንተ ከተክሽውም አላንተ ከተክሽውም ለውጡ እኩል ነው የምታዩ ማለት ነው። ሌላ ነገር ወይም ተቀይሮ የሚመጣልሽ ነገር ወይም በፍጥነት የሚቀንስ ነገር በነገራችን ላይ አንዷ ምናለች የመሰላችሁ አስራ አምስት ቀን እና አስራ አምስት ቀን ነው መጠቀም የጀመርኩት አለችኝ። እንግዲህ ማታ ሰምታችኋት ሊሆን ይችላል ይህን ላይቭ ላይ እና መጠቀም ከጀመርኩኝ በጣም አስራ አምስት ቀን ሆኖኝ ያለለችኝ፣ ከአስራ አምስት ቀን በኋላ መጨመር ስንትንም መቀነስ ሳይሆን መጨመር ተያይዤዋለሁኝ አለችኝ። ከሙኑም እያለቀብኝ ነው ኪሎም እየጨመረ ነው አለችኝ እና በጣም ይገርማል። በነገራችን ላይ አንደኛ ነገር ምግብ ሳታስተካክሉ እናንተ እና ምን አለችኝ ሀላዋ በጣም እበላለሁ አለችኝ፣ ስኳር በጣም እበላለሁ አለችኝ። ታዲያ ስኳር በልታችሁ ሀላዋ በልታችሁ ለመክሳት እንዴት ታስባላችሁ? እስኪ ይህን ጥያቄ መልሱልኝ። በአላ እና አንዳንድ ጊዜ እስኪ ራሳችሁን ቁም ብላችሁ አስቡት እንዴት ልታስቡ ይቻላችሁ? ቆይ እናንተ ምግብ ሳትቀንሱ እንዴ? ቆይ ምግብ ሳትቀን እኔ እኔ እኔ እያንተ እያልኩ ምግብ ሳትቀንሱ እንደገና ምን ልበላቸው? አቦኔ ግራ ግብት አለኝ እኔ ላይ የእሷ ንግግር፣ በጣም የተናደድኩት የተናደድኩባት ለምን ይሄ ሁሉ መወከራ? በቃ መነገራችን ላይ የመቃ የመዳም የመዳም እንትን ከሙና ተጨርሶ በነገራቸው ላይ ሩብ ወራቱ ከሙና አስር ብር ነው። ታውቃላችሁ? አስር ብር ማለት በእነሱ በጣም ውድ ነው። ይህም ማወቅ አለባችሁ። ለውጥ ልታገኙበት ከፈለጋችሁ እኔ የምላችሁ ተከተሉ። አይ ለውጥ አልፈልግም የምትሉ ከሆነ አቦ ባካችሁ፣ በቃ የመዳምነት ከሙና አትጨርሱባት። እኔ ከምሬ ነው የምለው። በቃ ለውጥ ካላያችሁ ታወት፣ እናንተም በግብ ካልቀነሳችሁ፣ ይሄ ሀላዋ ካልቀነሳችሁ ምን ፋይዳ አለው? ደግሞ ሲጀመርስ ምን ዋጋ አለው? እኔ ያልገባኝ ነገር እስኪ ይሄ ንገሩኝ። ዋጋ አለው የለው የፈለጋችሁት ነገር እየበላችሁ በቀን አንድ እብላለሁ አለች፣ ግን ስኳር በሻይ በጣም ጠጣዋለሁ አለች፣ በመላጊያ እብላለሁ አለች፣ ሐላዋ በላለው አለች። ታዲያ ይሄን ይሄን ነገር እየበላችሁ ልትከሱ ትፈልጋለች ትፈልጋላችሁ? ልትጨምሩ። ወላሂ እንዲያውም ከሙኑ ጥሩ ነው፣ መቶ ኪሎ አለ ማስገባቱ እና እኔ በጣም ነው የገረመኝ። አቂ አንዳንድ ጊዜ እኛ ለበም በምናደርገው በምናደርገው ነገር ወሳኝ አይደለም ተምሬ ነው የምላችሁ። ወሳኝ ብንሆን ይሄን ነገር አታደርግም እሷ ማለት ነው። አቦ በቃ ይቅርታ እንግዲህ ወሬውን ለፈለፍኩባችሁና፣ አንዳንድ ጊዜ በጣም ያናድዳል ወላሂ። የምሰሩት ነገር ለለውጥ ነው እንጂ ዝም ብላችሁ የምትሰሩት ከሆነ ለምን ትሰሩታላችሁ? ለምንስ ትደክምታላችሁ? ለምንስ ትለፋላችሁ? ለምንስ ህዝቡ ትሰራላችሁ? ለምንስ ለምን ለበቃ ለምን ለምን? ጥያቄ ነው መልሱልኝ እስኪ እናንተ እንዴ እውነትን እናንተ ለመለወጥ ዝግጁ ናችሁ? እውነት ለመግሳት ዝግጁ ናችሁ? እውነት ቻሌንጅ ከደገ ጀምራችኋል? አልጀመራችሁም? እኔ በኩሌ ማለት ነው እኔ ንገራችሁ እኔ ማለት ነው፣ በሳምንት ፈዋከር ወይም ብርቱካን እበላለሁ ወይም ተፋህ እበላለሁ ማለት ነው። እሱም እሱ ካስፈለገኝ ነው። በነገራችን ላይ እነ ጎበዝ ናችሁ ወላሂ። ከምሆኑ እየጠጣችሁ የምግብ ፍላጎት ካላችሁ እጅግ በጣም ጎበዝ ናቸው እኔ እኮ የምግብ ፍላጎት የተለያየ በቃ የተለያየ በቃ ተፈጥሯዊ በነገራችን ላይ እኔ የምሰራቸው ነገር ተፈጥሯዊ ናቸው ከቤት ነው የሚወጡት እንጂ ከሀኪም ቤት ምናምን ተገዝቶ አይደለም አልሐምዱሊላ ምንም ነገር ጉዳት የሚያመጣ ነገር አልሰራም እና በተፈጥሯዊ መንገድ ነው ምንም ነገር ጉዳት የለውም ገባቸው አይደለም እኔ በቀን አንዴ ወይም ፈጅር ፈጅር ከጠጣሁት ከሙኑ የምግብ ፍላጎቴ ቅቅስ ምን ወይም ዝሁር ቃዛን ሲል እንዳጋጣሚ ይበላለሁ። እሱም አይረብኝም አይርበኝም። በቃ አይረብም፣ ሲጀመር አይረብም። የምግብ እንትናችሁ ይዘጋዋል እንጂ አይጨምርም። እሱ አላውቅም እንግዲህ ከከሙኑ ጋር የተደባለቀበት ነገር ሳይሆን አይቀርም። እና በጣም ነው የገረመችኝ። እና ቻለኙ ከጀመራችሁት እውነት ከዚድ ጋር ጀምሬያለሁ ከአንቺ ጋር ጀምረናል። ሞክረዋለን፣ መቀነስ እንፈልጋለን ለምትሉ ሁላችሁም አብሽሩ እኔ ከጎናችሁ ነኝ፣ ወላይ የተለያየ ነገር ለመስራት ዝግጁ ነኝ። አብሽሩ እናንተ ብቻ ቻሌንጁን ጀምሮት በትክክል ለማንኛውም ላይክ ሸር አትርሱ። ዛሬ እና ደግሞ በጣም ነው የምወዳችሁ የማከብራችሁ። ያለገዛችሁ ልምዳችሁ ክፈላችሁ። አይ ላቭ ዩ